ሰላም ሰላም ሰላም ውድ ቻናል የቤት ሰዎች እንዴት ናቸው ወለኝ እኔ በጣም ደህና ነኝ። እንግዲህ ዛሬ በጣም የሚገርም የሚገርም አዲስ ቪዲዮ ነው እየላችሁ የመጣሁት። እንደ ሌላ ቀኖች የተለመደ ወይ ደግሞ ያየነው አይደለምና እንደ አዲስ ለመጀመሪያ ጊዜ ነው የምናየው። ዛሬ እንግዲህ ልክ ስታዩት ምናልባት ግራ ልትጋቡ ትችላላችሁ፣ ነገር ግን ያለ ነው፣ አስኮ ነው። እንግዲህ አስኮ ላይ የሚገርም ስራ እየተሰራ ነው ያለው። የሚገርም ፕሮጀክት እየተሰራ ነው እዚህኛው አካባቢ ላይ

ሶ እንግዲህ አስኮ የትኛው አካባቢ ጋር ካላችሁኝ፣ እዚህ ወደ አስኮ አዲስ ሰፈር ወይም ደግሞ ወደ ካጠና ተራ ወደ አስኮ በሚወስደው መንገድ ወደ አቦ የምትባል ቸርች አለች ቤተክርስቲያን አለ። እዛ አካባቢ ዳገቱ ላይ ነው እንግዲህ እየተሰራ ያለው ይሄ የምታዩት ፕሮጀክት ማለት ነው። እንግዲህ እንደምታዩት መነሻችን እዚህ ስታዲየም ወይም ደግሞ ቅርታ ኳስ ሜዳ ነገር አለች። ከሷ አካባቢ ጋር ነው የተነሳ ነው። እንግዲህ ከዛ ተነስተን የተለያዩ ነገሮችን አይተን ከዛ ደግሞ ልሰን ወደ ውጭ ነው የምንወጣው።

እንደ እድል ሆኖ እንግዲህ ሙሉ ፓርቱን አይደለም ዛሬ የምናየው። ምክንያቱም አይቻልም ብለውኝ እስከሆነው የቦታ ድረስ አቋርጠውኛል። ለማንኛውም እዚኛው አካባቢ ጋር እንግዲህ ወደ አስኮ አዲስ ሰፈር ከቤተ ክርስቲያን ጀርባ ወይ ደግሞ ከአጠና ተራ ወይ ከፒያሳ ወደ አስኮ ስትመጡ በአዲሱ መንገድ፣ በዋናው በላይኛው ሳይሆን፣ በዚህ በታችኛው መንገድ በኮንዶሚኒየሞቹ፣ ማለት ነው በአርባ ስልሳው ሳይሆን በድሮ

በአዲሱ ሰፈር መንገድ እዛ መሀከል ላይ ነው እየተሰራ ያለው። ዙሪያ እንደምትይዝ ጫካ የሚመስል ወይም ደግሞ ተራራ ነገር ነው ያለው። እዛች መሀል ላይ ነው እንግዲህ እየሰሩት ያሉት ከስቴዲየም እንደዚህም ደግሞ እነዚህ የንፉ ዋተር ፋውንቴን ነገሮች አሉት። በተለይ ደግሞ ተሻግሮ ደግሞ በጣም የሚያማምሩ እንትኖች ይቻለውኝ፣ ነገር ግን እስከቻልነው ድረስ ነው እዚህ ይሄኛው አካባቢ ላይ የማሳያችው ማለት ነው

ስለዚህ እንዳልኳቸው ይሄኛው ዋናው ፕሮጀክት እየተሰራ ያለው በዚህ በአስኮ በጨረታው መንገድ ሳይሆን በአስኮ አዲስ ሰፈር መንገድ ላይ ነው። ከአስኮ አዲስ ሰፈር ወደ አጠናተራ ወይ ደግሞ ፒያሳ የሚወስደው መንገድ አለ። ወይም ደግሞ በሌላው መንገድ ወደ ሎሚ ሜዳ በሚወስደው ዛኛው መንገድ ላይ ሎሚ ሜዳ ከሚወስደው መንገድ ማቅጣጫ ትንሽ ዝቅ እንዳላችሁ ነው፣ ቤተክርስቲያን አለች። እሷ ፊት ለፊት ነው እየተሰራ ያለው። ያ ወንዝ ማለስ ጠይቃቸው አቡ ወንዝ እንደሚባል ነው የነገርኝ። እሱ ዳር ላይ ነው እየተሰራ ያለው

ፕሮጀክቱ በጣም ነው የሚያምረው። ኢቨን ከመንገድ እንኳን ስታልፉ እኔ አጋጣሚ ሳልፍ ነበር ያየሁት እና ከዚህ በፊትና ስመጣ ድንገት አይቼው ነው እንግዲህ የገባሁትና እስከ እዚያኛው ድረስ አልሄድኩኝም እኔ ደግሞ ተሻግሮ ያለውን ምክንያቱም አልጨረስንም ስላስረከብን አይቻልም ብለው አስወጥተውኛል። ና እንደምታዩት ያው ታጥሮ ነው እየተሰራ ያለው ግቢ ውስጥ ላይ ነው እና ፕሮጀክቱ ግን በጣም ነው የሚያምረው። በጣም የሚገርም ፕሮጀክት ነው እየተሰራ ያለው

እንግዲህ ይህንን ግቢ ውስጡን ካየን በኋላ ወደ ውጭ ደግሞ እንወጣና ወደ አስኮ መስመር ያለውን አሳያችኋለሁ። እንግዲህ ይህንን እየቀረጽኩ ያለሁት ቅዳሜ ነው፣ ያ ማለት ትናንትና ማለት ነው። ዛሬ ውድ ነው። እዛ አካባቢ ደግሞ ያው ሰንዴ ማርኬትም አለ ሰውም ደግሞ ግርግሩም የሆነ አየሩም ደስ ይላልና በዛ ያለ ነው። እንግዲህ እስከዛ ድረስ እስከ አስኮ ድረስ ያለውን እያንዳንዱ ድባብ ነው ማሳያችሁ። እንግዲህ አዳዲስ ቤተሰቦች ካላችሁ ያው እንደተለመደው ሰብስክራይብ እያደረጋችሁ

ሀሳብ አስተያየታችሁ የቆያችሁ ቤተሰቦችም ሀሳብ አስተያየታችሁን አስቀምጦልኝ ኮመንት ላይ ላይክ አድርጋችሁ ቢጀምሩት ቪዲዮ ደስ ይለኛል። ያው ተደራሽ እንድትሆን ቻናሏ ስለሚጠቅማት ማለት ነው። እናንተም ለሌላ ጊዜ እንቶሎ እንዲመጣላችሁ ያደርጋልና ስለዚህ እንግዲህ ይሄንን ነው የሚመስለው። ይሄኛው ፕሮጀክት ዝርዝሩ እያንዳንዱ ምን ምን አለው፣ ምን ምን የያዘ ነው እንዳልላችሁ ሙሉውን አላየሁትምና ምናልባት ፕሮጀክቱ ማሳነስም እንዳይሆን እንግዲህ አካባቢ ላይ ግን በጣም ውብ የሆነ ስራ እየሰሩ ነው ያሉት።

ይህን እንኳን እየቀረጽኩ በነበርኩበት ሰዓት ኦልሬዲ እየተሰራን የነበረውና ወደ አስራ አንድ ሰዓት ለዚህ አካባቢ ነው፣ ቅዳሜ ማለት ነው። ይህን እየቀረጽኩ የነበርኩት ከታችኛው ወንዟ አለች ያቺ የምትሰራ መኪናዋ ጋር ማለት ነው። በእሷ በታች በኩል ነው እንግዲህ ወንዟ የምታልፎ፣ እሷን ዙሪያዋ ወይም ደግሞ ከእሷ በዳገቷ በኩል በቀኝ በኩል ብቻ ማለት ነው። ወንዙን ተከትሎ በዛኛው በስተ ተሻግሮ በኩል ደግሞ በጣም የሚያምር እንትን እየተሰራ ነው እዛኛውም አካባቢ ላይ

ያው ትላንትና የለቡ ወንዝ ዳርቻ ነበር ያሳየኋችሁ። ዛሬ ደግሞ እስኪ አዲስ ነገር ካለ ብለን ነበር ወደዚህ የመጣ ነው። ሙሉን ባሳያችሁ ደስ ይለኝ ነበር፣ ነገር ግን እንደ ለምታደል ሆኖ ሙሉ አይደለምና፣ ግን ያው እንግዲህ አዳዲስ ሰፈሮችም በዛው ግረ መንገድ ማየትም ጥሩ ነውና ወደ አስኮ መሄዳችንም አንድ ነገር ነው። ምናልባት ይሄ ባይኖር ኖሮ ልናየው አንችልም ነበር። እንግዲህ አስኮ አካባቢ ያለው ምናልባት አስኮ እንግዲህ የምትታወቀው ከጨረታዋ ውጪ በብርጭቆ ኮንዶሚኒየም እንደዚሁም ደግሞ የሴሚናሪየም ቸርቾች

ምናምን አሉ። በተለያዩ እንትኖች ቪዲዮ እስከ መጨረሻው ድረስ በተለይ ተመችቷችሁ የምታዩ ከሆነ ወይ ደሞ በአጋጣሚም ካያችሁት ብዙ ነገር ስለ አስኮ ታዩበታላችሁ። በተለይ ደሞ እነዚህ አገር አቋራጭ ባሶች በብዛት ይቆማሉና ምናልባት ወደዛ የሚወጡ ወደ ክፍለ ሀገር የሚነሱ ሊሆን ይችላል፣ አላውቅም። እንግዲህ ለቡራዩ በጣም የቀረበች እንትን ነች፣ ሰፈር ናት አስኮ። እኔም ወደ አጋጣሚ ከቡራዩ ስመጣ ነበር፣ በዚህ በአቋራጭ በዚህኛው መንገድ ስመጣ ነው ያየሁትና

ለምን አላሳያችሁም በሚል ነበር ወደዚህ የመጣሁት። እንግዲህ እስከሚመቻችሁ ድረስ እናንተ እንድታዩ ትጋብዛቸዋለሁኝ። ይሄ ነው አልላችሁም። ውጭ ላይ ያለው ድባብ አቅጣጫውን በተለይ በቴክስት ላሳያችሁ ሞክራለሁ። ይሄ ፊት ለፊታችን እንግዲህ እንደነገርኳችሁ ወደ ፒያሳ ወይ ደግሞ ወደ ኮልፌ አጠና ተራ፣ ወደዛ ለመሄድ እንዳቋራጭም ወይም ደግሞ ሌሎች በተለይ ከጦር ኃይሎች የሚመጡ ታክሲዎችም እንዳቋራጭ የሚጠቀሙት አንዱ መንገድ ነው። በተለይ በዛኛው ላለመሄድ የተፈለጉ ወይ ደግሞ

ተመልሰውም ሲመጡ በዚህኛውም ይሄዳሉና እንደ ማቋረጫ የሚጠቀሙታል። እንግዲህ ግቢው ላይ ግን እንደሚመቻችሁ ተስፋ አድርጋለሁ። በተለይ ይሄኛው ውስጥ ላይ ግቢው ላይ ያለው ውጭም ላይ ያለውም ቢሆን እንደነገርኳችሁ ነው። አስኮን በተለይ ለማያውቀው ሰው ደግሞ ለምታውቁትም ቤተሰቦች ካላችሁ የቆያችሁ እንግዲህ ሌላ ማስታወሻ ይሆናችኋልና ይህንን ነው የምላችሁ። ነገ ደግሞ እንግዲህ ወጥተናል ወደ ውጭ። አሁን ነገ ደግሞ በሌላ ቪዲዮ መለሳለሁኝ።

አዲስ ነገር ከቻልኩኝ ላሳያችሁ ሞክራለሁ። እንደ ያው ሰብስክራይብ ዋን እንዳትረሳ፣ ሀሳብ አስተያየታችሁን ግን በደንብ አስቀምጡልኝ። አመሰግናለሁ። ነገ እስክንገናኝ ድረስ መልካም ጊዜ እንዲኖርላችሁ እመኛለሁ። ቻው